አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበሯችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? በእያላችሁበት የረበና ሰላም በእናንተ ላይ ሁን። እንግዲህ እንደሚታወቀው ረመዳን አስራ አምስት ምን እና አል ግማሽ ሆኖናል። አላህ ከሚጠቀሙት ከተጠቀሙት ጾሙ ከሚከስሉት ሳይሆን ጾሙ ከሚጠቀሙት አላህ ያደርገን። እንግዲህ የመዳም ቃሞች አላህ ያግዛችሁ፣ አላህ ከእናንተ ጋር ይሁን። የመጪውን ረመዳን ደግሞ ሁላችንም ተሰብስበን በቤተሰቦቻችን፣ በሀገራችን፣ በራሳችን ቤት ለመጾም ያብቃን ማለት ነው ኢንሻአላህ። ስደት የመጨረሻችን አላህ ያደርገው። ሁላችንም ያስብነው ነው። ተሳቶ ከቤተሰቦቻችን ጋር ለመገናኘት አላህ ያብቃን ማለት ነው። አብሽሩ፣ ተስፋ አትቁረጡ። አላህ ይሰማናል፣ ያይናል፣ ያስተካክልልናል። በአላህ ላይ ተስፋ አትቁረጡ። ለተቆረጦ ምን ረሕመት ኢላ ስለዚህ አታማረው። ቢደክማችሁ አልሐምዱሊላ በሉ። እናቀዋለን የሰው ሀገር የረመዳንን ስራ ሁላችንም በየቤቱ የሚቀንስለት ሰው ሊኖር ይችላል፣ ግን ቢሆንም እንረዳዳለን ማለት ነው።

አንጨካከን በድዋ አንረሳሳ። የማን ድዋ መስተጃብ እንደሚሆን ስለማይታወቅ ሁላችንም ለእህቶቻችን ለወንድሞቻችን ኸይር ነገርን እንመኝ፣ መልካም ነገርን እንመኝ። ምክንያቱም እኛ ለሰዎች መልካም ነገር በተመኘን ቁጥር መላይካዎች ለአንቺም አምሳያውን ውን ብሎ ነው አሚን የሚልልን። ሸርም ባሰብነ ቁጥር ደግሞ ልክ እንደዛ። ስለዚህ በራሳችን አንደበት ከምንከስር መልካም ነገር ተመኝተን ለእኛም መልካሙ እንዲገጥመን ድዋ ማድረግ ማለት ነው እና ውድ ቤተሰቦች ሁላችሁንም አላህ የተመኛችሁትን ይስጣችሁ፣ ያሰባችሁትን ድረሱ። በምትፈልጉት ቦታ አላህ ካሰባችሁት ነገር ያገናኛችሁ። ረመዳናችን ደግሞ አላህ መቅቡል ያለው ደስተኛ በቃ እኽላስ ያለው ረመዳን አላህ ያደርግልን። ከመጥፎ ነገር አላህ ይጠብቅን። ያ ሰይጣን ታስሯል እንግዲህ እንደታሰረ የሚቀጥልበት አላህ ያደርገው ማለት ነው። ሁላችንም በያለንበት የጀሌሉ ሰላም አይለይን። እንግዲህ በድዋ በርቱ፣ ጠንክሩ አላህ የሚትፈልጉት ነው ማልቶ እስጣችሁ። ላጤው ሳሌህ ትዳር እስጣችሁ። ያገባችሁ ደግሞ አላህ ሳሌሁን ልጅ መንታውን ልጅ ስጣችሁ ማለት ነው። ሁላችንም በደስታ በሰላም ከቤተሰቦቻችን እንደተለየን አላህ በደስታ በሰላም ከቤተሰቦቻችን ጋር ያገናኝን ማለት ነው። እንግዲህ አንዳንዴ ጥፍት እያልኩኝ አንድ ደቂቃ ሁለት ደቂቃ እሰራላችኋለሁ ስለማይመቸኝ ነው። ሙሉ ቪዲዮ ለመስራት ምናምን ስልኩ ራሱ ወላሂ በእጅ ይዥ ነው መቀርጸው ማለት ነው። እና ስላልተመቸኝ ነው። እና ሁላችሁንም ወዳችኋለሁ። ያው የሰው ልጅ ነኝ። በንግግር ላስቀይማችሁ፣ ላስከፋችሁ እችላለሁ። ለአላህ ብላችሁ አፍ ብሉኝ እኔ ደስተኛ ሁ ለእኔ ደስ ብሎኝ የሚያወራው ነገር ብዙዎቻችሁን ሊያስከፋችሁ ስለሚችል አፍ በሉኝ ማለት ነው። ሁላችንም ወዳችኋለሁ። እንግዲህ ሼር ላይክ ያደርጋችሁ አበረታቶኝ ያላችሁበት የጀሌሉ ሰላም እዝነት ራዜት አይለያችሁ እያልኩኝ በዚህ ይሰናበታችኋለሁ። የአላህ ራህመቱ በእናንተ ላይ ሁን። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ ወበረካቱ። ወዳችኋለሁ። ባይ ባይ